የሚያጋጥሙ ውስጣዊና ውጫዊ ፈተናዎች የሴቶችን ፖለቲካዊ ተሳትፎና ውሳኔ ሰጪነትን የሚገዳደሩ ቢሆኑም ችግሮችን በጽናት በማለፍ ስኬታማ መሆን እንደሚገባ በደብረ ብርሃን ከተማ አስተዳደር የሚገኙ ሴት አመራሮች ተናገሩ። ሴቶችን ወደ መሪነት ለማምጣት ባሉ ፈተናዎችና ቀጣይ በሚጠበቁ ተግባራት ዙሪያ ባልደረባችን አበበችው ሀላሸት ተከታዩን ዘገባ አዘጋጅታለች። እዚህ ጋር ያለው ተግዳሮት ምንድን ነው? አንደኛ ሴቶች በባህል አቅም የላቸውም አይችሉም የሚባል ነገር አለ። ሁለተኛ ደግሞ እነሱ ራሳቸው አልችለውም ይከብደኛል እኔ ቤተሰብ አስተዳዳሪ ነኝ የሚል እሳቤ ይይዛሉ። ሶስተኛ ደግሞ ያለውም ነባራዊ ሁኔታ አሁን ወደዚህ ወደ አመራር ሲመጣ ከበድ የሚል ስለሆነ እነዚህ ተግዳሮቶች ነው ብዙ ጊዜ ሴቶችን ወደ ኋላ የሚያስቀሩት ወደ መሪነት ስትመጣ የስራ ቦታዋን ብቻ አይደለም የምትመራው ቤቷንም ትመራለች። ታስተዳድራለች። ልጆች፣ ቤተሰብ፣ ጥቅል ማኔጅ የማድረግ ስራ ትሰራለች። ማህበረሰብ ስታገለግይ ብዙ ቻለንጆች ይመጡብሻል፣ ከማህበረሰብ ይመጣለ እነዛን ቻለንጆች ለመቋቋም ወስነሽ መሆን አለበት የምትገቢው። ያው ሴት ስትሆኝ ብዙ ኃላፊነት አለብሽ እና ቤት ውስጥ በርካታ ችግሮች ስላሉ ሙሉ ጊዜዋን ለዛ ለተሰጣት ተግባርና ኃላፊነት ለመዋል ልትቸገር ትችላለች። በተፈጥሮ ችግሮች አሉ። ከመውለድ ጋር ተያይዞ ሌት ልትሆኝ ትችያለሽ እና እነሱም ሁሉ ተሻግራ ነው ሴቷ ውጤታማ የምትሆነው። አራያ ለመሆን የተሰጠውን ስራ ቢቻል አሻሽሎ ከሌሎች ከወንዶች በተሻለ ሰርቶ አፈጻጸምን ከፍ አድርጎ ለራሷ ብቻ ሳይሆን ከእሷ ለሚከተሏት ሴት አርያ መሆን ይጠበቅባታል ማለት ነው። እኔ አሁን ምን ያሁን በስሬ ከመመራቸው ከቀበሌም ከክፍለ ከተማም ጨምሮ ያሉ ኃላፊዎቹን እኔ ለእነሱ ሞዴል መሆን ያለብኝ ወስ በቃ ውጤታማ ሰው ነው እኔ ልተካ እምችለው ማለት ነው። በሁሉ ነገር ሴት መሪ፣ ሴት ጥበበኛ ናት። ሴት ስልታዊ ናት። ሴት ልጅ ትንሽም ትልቅ ችግር መፍታት ትችላለች። ሴት ልጅ ሰላም ነው የምትሰብከው። ሴት ልጅ ሕግ አክባሪ ናት፣ በቃ ለሕግ ተገዥ ናት። ከጦርነት ይልቅ ሰላም ነው የምትመርጠው፣ መተባበር ነው የምትመርጠው፣ መረዳዳትን ነው የምትመርጠው። የሰውን ችግር የምትረዳ ናት ሴት በጥቅሉ ያ ማለት የሀገር ችግር ይገባታል። በበጎ ፍቃድ ከዛም ባደረጃጀት ከዛም በቀበሌ አመራርነት ከዛም በወረዳ አሁን ያለሁበት ላይ የደረስኩት ማለት ነው። ምናልባት ከታች ቢሆንም አሁን ያለሁበት መጨረሻ ላይሆን ይችላል እና ከፍ እንዲሉ ምሳሌ እየሰጠን የምናስተምረው ማለት ነው። ሴቷ መሪ እንድትሆን ሴቷ እንድትበቃ ከማምን ይጠበቃል የሚለው መሰረታዊ ጉዳይ ነው። የመጀመሪያው ስርዓቱ የጀመረውን ማስቀጠል መቻል አለበት። በቃ ካለ ሴት ሀገር ትርጉም የላትም የሚለውን አበክሮ መስራት መቻል አለበት። ሲቀጥል ሴቷ ራሷ እኔ ይችላለሁ የሚለውን በዛ መንገድ መቃኘት መቻል አለባት። ራሷ ማለት ነው። እኛ ቀዳሚ ስንሆን ሌላው ይከተላል።